ደስተኛ አይደለውም፣ ባለው ነገር ያው፣ በግልጽ ነው። እሱም እዚህ ዱባይ ነው የሚኖረው ዱባይ ነው የሚኖረው እና በቃ ለመለየት ከበደኝ። በቃ ጥሩ መጥሩ ጸባይ አለው ጥሩ ልጅ ነው በጸባዩ ምናምን፣ ግን በቃ ደግሞ አሁን በነገርኩ ነገር ላይ ደስተኛ አይደለውም። በቃ የሆነ ግራ ገብቶኛል። ምን ላደርግ ከምሪሽ ነው። የምሬን ነው የምነግርሽ፣ የምሬን በቃ አንተ ጋር ለመግባት ብዙ ጊዜ ሞክሬያለሁ፣ ግን አልተሳካም። በቃ እንደም የራሱን ፍላጎት ብቻ ነው እንጂ ለእኔ ብዙም ግድ የለውም። ነግሬዋለሁ። በቃ እኔ ውሳኔሽን የራስሽ ውሳኔ ወስኝ ይለኝ። እኔ ግን መለየት ራሱ ከበደኝ። በጸባዩ ማለት ነው ጽሁፍ ጸባዩ ውሳኔ ወስኝ ማለት ነው። አዎ በቃ አንቺ ከፈለሽ ከኔ መራቅ ከፈለሽ ወስኝ ነው የሚለው። እሺ ጥያቄ ልቀይ፣ በነገራችን ላይ ምንም ችግር የለውም። እናቅልልም ማለት እንደዚህ ብለሽ መናገርሽ ወይም ይሄንን አይዲያ ማንሳትሽ ችግር ያው አበሻ ታውቂያለሽ ተደብቀን የምናደርገው በግልጽ ሲወራ በቃ ጭንቅላቱ ሊዝ ይደርሳል። ኢትዮጵያዊ እንዳለ ገብቶ ምንም አዲስ ነገር አሁን አንቺ ይህን ሰውዬ አግብተሽው ቢሆኑ ነው ትፋታላችሁ። ስለዚህ አሁን አንቺ ለሱ ነግረሽው፣ እሱ ምንም ግድ የማይሰጠው ከሆነ ሰልፊሽ ከሆነ ስለራሱ ስሜት ብቻ ከሆነ የሚያስበው አንቺን ሲያገኝሽ እንደ እቃ ከሆነ የሚቆጥርሽ እንዳያቃ ማለት ምን ማለት ነው? አንዳንድ ወንዶች ሴት ልጅን መቼም እንስሳም ወሲብ ያደርጋል። ተፈጥሯዊ ነገር ነው። እኔ እና እናንተ የፈጠር ነው እኔ እና እናንተ የፈጠር ተአምር ሚዩታር ጊስቲ ሚዩታር ያስተጋባል። አዲስ ተአምር የለም። እንስሳም የሚያደርጋ ልላችሁ ፈልጌ ነው። የሰው ልጅ ግን ከእንስሳ የተለየ ነው። ማሰብ በመቻላችን ነው። አብሮሽ ያለው ሰው ለአንቺ ማያስብ ከሆነ ግድ የለሽ ከሆነ ሲያገኝሽ በቃ ለስሜቱ መወጫ ብቻ የሚፈልግ የአንቺን ፊሊንግ የአንቺን ስሜት ለመረዳት ፈቃደኛ ካልሆነ ህይወት ፌር አይደለም፣ ፍትህ አይደለም። ምክንያቱም በቃ ቃ ጨዋታ አለም ይሄ እኮ በጣም ትልቅ ጉዳይ ነው። የአብዛኞቹ የቤት ችግር ይሄ ነው። ታውቃላችሁ እስኪ አንድ ምሳሌ ልንገራችሁ። አሁን ለምሳሌ ሊፈርስ የደረሰ ትዳር የምታውቁት በአይምሮቹ ሳሉልኝ ወይም አሁን የፈረሰ በቅርብ የምታውቁ ርማለሁ ይህው መድሃኔ ያለምን ነው የምላችሁ ያ ትዳር የፈረሰው በሁለቱ አለመግባባት አይደለም፣ በወሲብ ችግር ብቻ እኔ በምን ልቅ ለጥልብቃ በምን ስቃሉ ይሄ ሀሰት ከሆነ ማለት ነው እግዚአብሔር ነው የማነግራቸው። አብዛኛዎቹ ትዳሮች የሚፈርሱት በዚህ ነው፣ ግን ምክንያቱ አይነገርም። የጦስ ዶሮ ነው የሚፈልገው። ያቺ የጦስ ዶሮ የተነሳችው ምንድን ነው? ወይ እሷ አያስደስታትም፣ ወይ እሷ ግዴለሽ ነች። ከዛ የሆነ ፍቅራችሁ በጣም ደስ የሚል ነበር የሆነ ሳትል ሺፍት ያደርጋል። እሷም አትነግረውም እሱም አይነግራትም። ደግሞ ች የራሷ ጉ የራሷ ሰልፊሽ የሆነች እሱም የራሱን ስሜ ነው እያስመሰልሽ መቀጠል አይኖርብሽ። አልጋ ላይ ወሲብ ላይ እኔና ባሌ ወይም እኔና ፍቅረኛዬ ሊያስደስተኝ አልቻለም ካልሽ ነግረሹ ፈቃደኛ ካልሆነ እሱ ያንቺ ውሳኔ ነው። ቀጣይ አንዲ አየሆንኩ ይቀጥላለው ካልሽ ውስጥሽ እየጠለው ነው የሚመጣው። አብረሹ ቦንሽ ይቆጠሩ ምክንያቱም ሰልፊሽ ነው እየሆነ ያለው። እንደ ነገርሽ ግዴሎ እንደ እቃ መቶ ስሜቱን አራግፎ እንደሚሄድ አይደለም። ባይዚ በጣም ነውር ነው። እኔ ከእናንተ ፐርፌክት ይሄ በእውቀት ምናምን ምናምን በልጫችሁ ምናምን አይደለም። እግዚአብሔር ነው ብላችሁ ሴት ልጅም ባል ሚስት ካለ ወይም ሴት አብረህ ያለችውን ሴት ቴክ ኬር ማድረግ ያለብህ ልክ እንደ ራስ በቃ ለራስ ስሜት እንደሚያሳስብ ሁሉ አብረህ ያለችውም ሴት ደስተኛ መሆን አለባት። ከዛ ውጭ አታርገው እንደዚህ ሆነ ቢቀን ይሻላል ጥግህን ይዘህ ብትኖር ይሻላል። ስለዚህ ይህንን ነው የምነግርሽ እና ለምን መሰለሽ፣ አሁን አንቺ መናገር ሲፈልግ ከታች ስላየሁ ስላየ ምን አይነት ጊዜ ላይ ደረሰ? ምን ያው ልጆች የሚበተኑት በዚህ አይደል? ትዳር የሚፈርሰው መነጋገር ግን አትፈልጉ ለምን ያሳፍረ ያስክለ እኔን ስቀሉ እኔን በዚህ ጉዳይ ላይ ፊትለፊት እዚህ ጋር መታሽ ብጠይቅ ይመልስልሻል። ችግር የለው። የሚያሳፍረው መስረቅ ነው፣ ማጅራት መምታት ነው፣ መግደል ነው የሚያሳፍረው። እግዚአብሔር ለፈጠረው ተፈጥሮ ለምረ ማፍረው በአይኔ ያፍራል ነው እንዴ? በእጄ በጥርስ ያፍራል? አላፍርማ ሰው፣ እኔ አልፈጠርኩት። ኔቸር ነው ሰው። ስለ ኔቸር ማውራት አለብኝ እንግዲህ። ስለዚህ ይሄንን አስቢበት፣ እሺ እህቴ። በስደት ያሉትን እስቲ ተዋቸው በተለይ አረብ ሀገር ያሉትን። እነሱም አይማሩም። ሊበላቸው ያሰበውን አሞራ ሲዞራቸው እንኳን ማወቅ አይችሉም። ሁሌ እንደተጎዱ ነው። ሁሌም ግን መጥፊያቸው ውስጥ እንደተገኙ ነው። የገዛ ቤተሰቦቻቸው እንኳን አይምሯቸው። ማንም የሚራራላቸው የለም። የእነሱን ተዉትና እናንተ እስቲ ተዋቸው፣ እስቲ ለቀቅ አርጓቸው፣ እስቲ ሕይወታቸውን ይኖሩበት። እነሱን ያልጎዳ የማይጎዳቸውም ሰው የለም። እመኑ፣ ከምታስቡት በላይ ለጥቃትም ለጉዳት የሚጋለጡ ናቸው። በፍቅር ሰበብ፣ በቤተሰብ ሰበብ፣ በእርዳታ ሰበብ፣ ምንም ነገር በመጣ ቁጥር የመጣ ሰይፍ በሙሉ እነሱን ሳይቆርጥ አያልፍም። በሊታዎቹ ስላላጋጠሙ እንጂ እነሱ እጅ ብትወድቅ ይሸረክተዋል። እነሱም በአረብ ሀገር ነው የሚኖሩት። ራሳቸውን የማዳም ቅመም እያሉ ነው የሚጠሩት። አዲስ የመጣ ስም ነው አሉ። በስደት የሚኖሩ በአረብ ሀገር ደፋ ቀና ብለው ራሳቸውና ቤተሰቦቻቸውን ለመለወጥ የተሰደዱና አንገታቸውን ደፍተው የሚሰሩት የማዳም ቅመም ነን ምናምን ቅመም ቅመማ ቅመም አይሉም። ድሮም እንደዚህ አይነት ነገር አልነበረም። አሁን የመጣ ነገር ነው። አው ቅመማ ቅመም የሚቀምሙልህና የሚገሸልጡ ቆዳን የሚገፉልህ ቅመምነን ብለው የሚያስቡት ናቸው እነሱ ማንም የሚነካቸው እነዚህ በስደት ያሉ? እጅግ በጣም ንጹህ ልብ ያላቸው አላማ ያላቸው ሰርተው ቤተሰቦቻቸውና ራሳቸውን ለመለወጥ የተሰደዱ እዩኝ እዩኝ የማይሉ ለሁሉም ሰው የሚያዝኑ እንደ ሻማ እየቀለጡ ለብዙዎች ያበሩ እነሱ ሁሌም እንደተጎዱ ነው። ሁሉም እየመጣ ቆዳቸውን እንደገፈፈው እንደተካዱ አለውላቸው ያላቸው ቤተሰባቸው ቀን ሲከፋ ዞር ብሎ ማያያቸው። አገባሻለው ባልሽን፣ አፈቀሻለው ያላት ወንድ ገንዘቧንና ንብረቷን ወስዶ ሌላ ሚስት አግብቶ እሷን አሽቀንጥሮ የሚጥላት ሁልጊዜ ሰዎች መጠቀሚያ የሚሆኑ እየቀለጡ ለስንቶች ያበሩ እነሱ እነሱ እነሱ ናቸው ትክክለኛ በስደት አንገት ደፍቶ ሰሪህ እነሱን አትግዷቸው፣ ተዋቸው። ከቻልክ እንዳንተ ቆዳ ገፋፊ የሆኑትን እነሱን ይዳጥ ምድስቲ ቆዳን ገፈው ራቁትን አድርገው ይልኳል። በሊታ ለበሊታ አይበላላም። ምስኪኖቹን ተዋቸው። ንጹህ ልብ ያላቸውን ለቀቅ አርጓቸው። አቤት ብለው ለማንም የሚናገሩት ምንም ነገር የለም። ተጎርተው አልቅሰው ዝም ይላሉ። ነገር ግን እንባቸው ፈሶ የሚቀር እንዳይመስል አንድ ቀን፣ አዎ አንድ ቀን ሁሉ እምባ ጎርፎኑ እንደሚወስዳችሁ አረጋግጥላቸኋል። የማንም እንባ በከንቱ ፈሶ አይቀር። ተጠንቀቅ። ሰላሳ አንዱ ይወድቃ ሌላ ሲም